አሁን በቃ ሳስበው አሁን እኔ ተረዳ የሚያጣላችሁ እየሰደበኝ ነው። እየሰማሽ ነው። አረጁ ግን አዎ አንጨምላቃን ያለሽ የፍቅር ነው ማሬ። ኤኒዌይስ ማለት ነው አሁን እናንተን እያጣላችሁ ያለው ለአንተ ጊዜ ባለመስጠትሽ ነው፣ እና ይሄ ባለ መስጠትሽ ነው። አሁን ቀ አጭሩ ነገር አንተ ለአንተ ጊዜ ባለመስጠቴ መስጠቴ ይቅርታ። አትዋልሽ እሱ ደግሞ ትናንትና መንገዩ አለው ውስጥ አይ ልንገርሽ፣ ለአንተ ጊዜ ሳልሰጥህ ማን ነው? እሱ ደግሞ ትላንትና ስሜት ያወኜ አውርደኝ ስትይ ስላወረድኩሽ ፊልም ላይ እንዳለው እንዳሉት ሰዎች መጥቼ ዞሬ እናይ በቃ ይቅርታ ነው የተሰቀይ ስላላልኩሽ፣ ከዛ በቃ ይታረቃሉ ማለት ነው። ሀቢብ መጀመሪያ አንችበ ማይሪድ አነ መታረቅ አልፈልግም። ቢዱን ቢዱን ሁርማ ዱኒያ ዜና ማይሪድ ሁርማ እንዴሽ ጠራችኝ፣ ታዲያ አትታረቀ ሀቢብ። እኔ ውሽ ጌታረቀኝ ብዬ ልለምን? ኩዝ ኩዝሚ፣ አይ ኩዝ ኩዝሚ። በምን ይሻ ብራስህን ገምተ ነው? ሀቢብዬ ካም ዳውን ፕሊዝ። አዎ ስለአስቀየ፣ ካስ ቀየምኩ ይቅርታ አድርግልኝ። በጣም ይቅርታ ካስ ቀየምኩ። ይናስ ይቅርታሽን ተቀብያለሁ። አኔም እኔም ካስቀየምኩሽ ይቅርታ ወደዚህ ነው። ዲፊኖሪ ሳውና ይቅርታ። አይ ሳምሶን እያስተካከልኩ ነበር። አየሽ ውዴ፣ እሱን ተውና ታዲያ እያነጋገርና ሳምሶ ይደርሳል። ጨርሻለሁ። በቃ እንደዚህ ነው ትታረቁት። ወንድም ናችሁ፣ ወንድማቶ ናችሁ። ለሹም ማን ነው ነው ጠላቴ አይደለ። እሱ ግን እኮ ይወድሻል። ይቅርታላ፣ ይቅርታ እንዴ ነው እንዴ ማሪ። ላላ ላላ አይደለም፣ ይህ ፍቅር አይደለም። ማሪ ግን ፍቅር ማለት እንዴ ነው? ነገር ይምስት እውነተኛ ፍቅር ባላንተ ማን አለቀ ያ እና ነገር እኔ ልንገርካ እውነተኛ ፍቅር ማለት ያንቺ አለ ቀጥይበታል ያንቺ ታለ ቀጥይበት ያንቺ አለ እውነተኛ ፍቅር ያንቺ ታለ ያቃለው አሁን እሱም ደግሞ ቷል ብዬ ያስባለሁ። እኔ ሲጀምር እኔ ወዲያው ነው ወላ ከዛ በኋላ እኮ ወዲያው ጥፋተኛና ተሰምቶ እንደው ነበር፣ ጆሮ ይለ ይዘጋብኝ እንጂ ከዛን ደግሞ ለሂዊ ደወልኩላት፣ ቴንክ ዩ ማሪ፣ ለወንድሙ ሚስት ማለት ነው ደወልኩላትና እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ብዬ ሲረጋጋ ያወራሻል አለችኝ። ከዛን ማታም እሷን አገኘኋት ተገናኝተን ነበር እኔና እሷ ማታ ከፀጉር ቤት ከወጣሁ በኋላ እና እንዴት ለልደት ሽማ ይመጣ ማረ ይመጣል ምናምን አለችኝ። እና ደዊለት እስቲ አልኳት። ደውልለት አለ አለች። በእናትሽ ደዊለ ብያት አለው እሷ ራሱ ማለት ነው። ከዛ ለዚህ ሄድ እንደዛ ብሎ ሲያወራ አቢ በአሁን እንትናፍ መለሳ ታረቅን እኮ በቃ ታረቅን እኮ ድምፅ ላይ ታረቅን አይደል እንዴ ታረቅን እኮ በቃ አሁን እንትን ወደ ስራ ልባ ነገር በሙላ በጣም አለ ቀጥይበታ

ምን ሆነህ ነው ወንድሜ? እኔ በጣም የማከብር የምወድ የምር ወድጄ ካለው በጣም መልካም ሰው ነው። እኔ አሁን ስለተጣላን ብዬ ሀቢብ እንዲህ ነው አይደለም። የመጨረሻ ጥሩ ልባለክ፣ ጥሩ ሰውነክ፣ መልካምም ስለሆንክ ነው ብዙ ስሰደብ ኢግኖል አድርጌ ከአንተ ጋር ሲሆን የነበረው ግን፣ ያ ማለት ደግሞ አንተ እና ኔ ስለተለያየ መርዝ ጠጥቼሽ እኔ እንደዚህ ቀልድ ህይወቴ በጣም ብዙ የለፋውላት በጣም መከራ ስቃይ ስቃይ አይቼ ነው እዚህ የደረስኩት። ስለዛ እችን በጣም የለፋዉባትን ህይወቴ በጣም መኖር ነው የምፈልገው እንጂ ሌከሌ ከሌ ለማንም መርዝ አልጠጣም። መርዝም ብጠጣ ወይ ራሴን ባጠፋ ልጄ እኔ አጣውቀም ብቻ ነው የሚሆነው እንጂ ወንድ ቢሄድ ወንድ ይመጣል። አንተ ጋርም እኔ ቢሄድ ነገ ሌላ ትመጣለች። ኖርማል ላይቅ ግን መሀላችን ክብር እያለ ብንለያይ ደግሞ በጣም አሪፍ ነው። አይ አትለያዩም፣ ለምን ትለያያለሽ? በመጀመሪያ ደረጃ እኮ የሚያናንቀንም የሚያዘላልፈንም ነገር የለም እኮ ምንም ነገር የለም። ግን መርዝ ትጠጣለች ምናም ብላ አጣበቅለሱነው አሁን እኮ ያንቺ ደግሞ አንደኛ ደግሞ ጦር የሚያክል ችግርሽ እኮ ምንድን ታውቂያለሽ ነገር ታዞር ኦር የሚያክል ችግሯ ነገር በጣም ነው የምታጠመው ላኢላሃ ኢላላ አሁን ያልኳት ይሄ ምንድነው ፍቅር እኔ እንኳን ጥፋተኛ ብሆን በልደቴ ቀን አንተ መተከጎኔ መሆን ትችል ነበረ ጥፋተኛ እንኳን ብሆን እኔ ትናንትና ልደት ቢሆን ልደት አይደለም ልደት ልደት ነው እንዴ ዛሬ ነው ልደት

ላፍ ምን ነው? ሀፒ በርዝዴይ ማይ ዲር ነው ያልኩሽ። ሌላ ምን አልኩሽ? ቆየት አለ። ማይ ላፍ ማይ ላፍ ደሞ ስመንም ቀይሬዋለሁ። አሁን ነው የምቀይረው። ቆይ እያ ምን እንዳለኝ ታውቂያለሽ? ሀፒ በርዝዴይ ማይ ዲር ብሎ መነጽር አድርገው የምትለዋን አሻንጉሊት አላደረገልኝም። እንዲያኮ የተጋደደው ማለት ነው። ያኔ ለሰው ልክ ምን እንዳለኝ ታውቂያለሽ? አሽሙር ነው። ላይክ ብቻ ስጪው ሲል ላይኩን አጣጣሁት። ለይሙሹ ገብርኤልን ግርምን ያለኝ እንዴ አንቺ ሃፒ በርዝዴ ማይ ዲር ምን ማለት ነው? እሺ ታዲያ ሃፒ በርዝዴ ምን ሆዲ ምን አገባኝ እንዴ በቃ፣ ረጁ ልንገርሽ፣ ትናንትና ይሄ ረጁ ትናንትና ከዜዱ ጋር ሆና እንትን ስትል ሪኮርድ አድርገው ፖስት አድርገዋል። ሃፒ በርዝዴ ማላለኝም ስልኬን እየጎረጎርኩኝ ቼክ እያደረኩ ነው ምናም ነገር ስትል ያላልኩበት ምክንያት ልደቷት ዛሬ እንደሆነ ስለማቅ ነው። ዛሬ ደግሞ ብያታለሁ ጠዋት ቆይ ቆይ ቆይ ማሪ እኮ ከትናንት አሁን ስቲል እስከ አሁን ድረስ አይባልም። ቆይ ማሪ እኮ ነው አልኳትኝ። ያ ይባላል፣ በቃ አድርሻለሁ ይባላል በደንብ። እንጂ ችግር የለውም። ግን ያው አንተ በሳ እኮ አንተ ደግሞ እያከበድክ ያለው እሷ። ቆይ ቅርታ አትባባል እኮ ልጅ ኦሬዲ ግን አንተ ነው ይኸው። ይቅርታ ተባባልን እኮ ለህ የምድራችን ጥሩ ሰው ምን እች የምድራችን ምስጊን ሰው ነች። በጣም ጥሩ ሰው በጣም ማለት ነው ግን በቃ ከላስ ጥሩነቷን እኔ አልቀይረውም። ምን አረገች? ምን እያወራች ነው?

ምን ያጽናኗት፣ አር ጓደኞቿ ማታ ሲሰርጉኛ ነበር እንዴ? እናላቸው፣ ደሞ እኮ አንድ ቀን ቡና አፍልቼላቸዋለሁ እኮ ከነዚህ ልጆች መሐል ውጪ ይጨርሹ፣ ጨርሹ፣ ጨርሹ፣ ሚጠራለ፣ ሚጠራለ፣ ሚጤ ማር አመሰግናለሁ። አሲጋጥሩልኝ ራሷ ስልክ ሰጣ። የሀቢብ ስልክ ሰጣ። ይው የተጣላችሁ ባል ካላችሁ ስልኳቸው ላኩልኝ። እኔ እኔ አስታርቃችሁ ያለው ንስው ማንስ ለሆው አልወጣም። መቼ ነው ማስታረቅ የምትጀምሪው ከማጣላት ያንቺ የባልሽ ስልክ ላኪልኝ፣ ከፈለግሽ ጭራሽ ላክልኝ። ይህ ብላክልኝ ስ ቢ ማችሁ የባልሽ ስልክ ላርገ መጀመሪያ ምታረጋለች። እሱ ለምን ነው እሱ ራሱ አይረባ። ወደሱ ነው መዝሙር ያለብን

ፕክቸው ዜዶዬ ዶዬ ኔር ዶዬ እንአር ሰውአ ለት አላ ምን የሚያላች የው ሰማችሁ። ምንም ማመን አይጠበቅባት። የራሱ ድምፅ ነው። እራሱ ሀቢብ ነው። ሴቶች ጉዳይ ሀቢብን ሰቅለን እንግዲህ ረገጣ ልንጀምር ነው። ኧረ ዝም በይው።

ያንስሻል እኮ የእኔ ፍቅር ብለሽ ያንስሻል፣ የእኔ ቆንጆ ብለሽ ያንስሻል። ረጅዬ ዜድዬ፣ ብንሄድ ይሻለናል። ቻ ባላ ፋሲካ ነው የምንሰራው ማሬ እሺ። ወደ ብሄር ታምተለዋል ልጁ በቃ የብሄር ትሻለኛል ብላለች። ኦኬ፣ በጣም ጥሩ ረጅዬ አንቺ ተስፋ ቁረጪ፣ ሀቢብ ነው እኔ ፋስካን ፋሲካን አሁን እንዴት እንደምመክራት እኔ ነኝ የማውቀው። ካላሰብህ ቆይ ልስማ። አሁን ደግሞ ልኮልኛል። ያልቆይ አንዴ ያት እንዴት እንደሚያነጋት አንዴ፣ ለእኔ ቮይሱን ያዥልኝ። ነይ ለእኔ ቮይሱን ያዥልኝ፣ እስኪ ነይ፣ ስሚ፣ ነይ፣ ነይ፣ እውነት ያንስሻል ደግሞ አትበል ተብዬ ነበር ረጁ ደግሞ ሰምታ እንዳገለኝ፣ ቮይሱን ለእኔ ያዥልኝ፣ ነይ ለእኔ ቮይሱን ያል አያጆች ምቀኛ አያ ህልም ትሆንበታል ወይ ያንስሻል እኮ የእኔ ፍቅር ያንስሻል። የእኔ ቆንጆ ብልሽ ያንስሻል፣ እንደ እውነት ያንስሻል። ደግሞ አትበል ተብዬ ነበር ረጁ ደግሞ ሰምታ እንዳገለኝ፣ የእኔ ፍቅር እንዳትላለችኝ ረጁ

ናፈቅሽኝ ነይ፣ ነይ የኔ ፍቅር፣ ነይ የኔ ፍቅር፣ ናፈቅሽኝ ነይ። አንድ ላይ ብነን ሁናይ እሺ፣ የኔ ፍቅር። አንቺ የኔ ምቀኛ ነሽ። ኧረ እባክሽ፣ ምን ትላለች? አዎ አንቺ የኔ ምቀኛ ነሽ። ሁለቱ መሀል ገብተሽ አሁን የኔ ፍቅር ምናምን እንዲልሽ አደረግሽው። አዎ